አሪፍ ነው፣ ትንሽ ከበድ ይላል ግን አሪፍ ነው። እናንተ ድለኞች ናቸው እኮ ከዚህ በፊት የነበረው ላይ እንደዚህ አይነት ቮካል ኮችንግ አልነበረም፣ በዚህ ዞን የተጀመረው። እንግዲህ ተመልካቾችንም እናንተንም ይቅርታ ጠይቃለሁ፣ በጣም ጉንፋን ይዞኝ ወደ እናንተም እንዳይተራለን ማስክ አድርጌ ነው እየሰራን ያለ ነው። እስቲ ፒች ዲቴክት በማድረግ እንጀምራለን። እኔ የምለውን ነገር አንተ በድምፅ ትደግማለህ ማለት ነው። ላ

ሻጎዳ ብሻለ ሰው ሆኖ ስህተት የማይሰራ የለም። የአንድ ቀን ጥፋቴን ተይማሪኝ ግድ የለም። አሃ ሰው ሆኖ ስህተት የማይሰራ የለም።

ስብሻለ ሰው ሆኖ ስህተትን የማይሰራ የለም፣ ያንድ ቀን ጥፋቴን ተማሪኝ ግድ የለም። አሃ አዬ ሰው ሆኖ ስህተትን የማይሰራ የለም፣ ያንድ ቀን ጥፋቴን ተማሪኝ ግድ የለም

ሁሉ ጊዜ ማይክ አያያዝ ማይክ አያያዝ ልክ አይደለም፣ አጠቃቀማቸው ልክ አይደለም። የምለውን ነገር አሁን እንመልከት። ምንድነው ፐርፐዙ መሰላችሁ? ማይክራፎን ስሪቱ ይህን ተከፍቶ ስታዩት ይሄ ዙሪያውን ብታዩት ምንም ነገር የለው። እዚ ጋ ነው እያቸው ያለው ስፖንጅ ነገር አለቻለች ፊት የምታደርገው ድምፅ በዚህ ነው የሚገባው ማለት ነው። ይሄ ጀስት ከሌሎች ከአቧራ፣ ከምራቅ፣ ከምናምን መከለያ ነገር ነው እንጂ ሌላ ነገር አይደለም። ስሎ ማይክ ድምፅ በዚህ ጋ ነው የሚገባው ሶ ይሄ እንደዚህ ከተከደነ በኋላ እንዲያርጎ መያዝ አሁን ውስጥ የሚፈጥረውን ችግር ማሰብ ትችላላችሁ፣ አይደለ? እንደዚህም አርጎ መያዝ ይካረላሉ። በምንም ተአምር እዚህ ኤሪያ ላይ እጃችን መድረስ የለበትም ማለት ነው። ስለዚህ እንደዚህ እናደርጋለን። እንደዚህ ካደረግን በኋላ እንዲህ መዝፈን አሁን ልክ ነው። ውስጥ ካያቸዋት በኋላ አያገኙም። አደለም ሳይሉ ላይ ነው ያሉት። እንደዚህ መስፈን ልካረላ ዳይሬክትሊ ከአፌ የሚወጣው ሲግናል እዚህ ውስጥ ቀጥታ መግባት እንድችል ማይክ ስትይዙ የመጀመሪያ ጉዳይ እዚህ ጋር የሚያዙ ከዛ በኋላ ዳይሬክሽኑ እንደዚህ የሚሄደው ማለት ነው። በህልሜም በሆሜ ባሳቤ ታየሽ አገሬ ናፈሽ ፍቅሬ ታውቆ በአደባባይ አያቄን አይደሳሳይ። እዚህ አይደለም አሁን፣ ውድድር ላይም በሌላ የሙዚቃ ስቴጆች ላይም በሚተጫወቱበት ሰዓት የማይክ ጉዳይ በጣም ኢምፖርታንት ነው። አንድ ሲሪየስ ሹ ነው፣ የቮካል ትሬኒንግ ላይ ማለት ነው። ስለዚህ ይህን ነገር ሁሌ እያሰባችሁ ማድረግ እንዳትረሱ ይሁን ማለት ነው። ስለዚህ አብርሽና ዴፍ አጭር ቆይታ ቢኖረንም ያው እናንተ በደንብ የምትረዱ ልጆች ስለሆናችሁ፣ ኤክስፔሪንሳችሁም ተስጧችሁም በጣም ጥሩ ስለሆነ በአጭር ጊዜ ውስጥም ቢሆን ብዙ ነገር ሼር አርገናል ብዬ አስባለሁኝ። ሶ እንግዲህ በዳኝነቱ ላይ እኔ ለእናንተ ነጥብ አልሰጥም። እናንተ የእኔ ልጆች ሆናችሁን የምትቀርቡት እንደማታሳፍሩኝ እምነቴ ነው። የተባባልነውን ነገር የተነጋገር ነገር በሙሉ ቀጣይ ቀናቶች ላይ በደንብ ፕራክቲስ አድርጋችሁ ውድድር ላይ በጣም የተሻለ ነገር እንደምታሳዩ፣ ከባለፉት ሳምንታት የተሻለ ነገር እንደምታሳዩ እምነቴ ነው። በጣም ታንኪው ለነበረን ጊዜ፣ በጣም ጥሩ ጊዜ የነበረን። መልካሙን ሁሉ እመኛላችኋለሁ። ከዚህ በኋላ እንግዲህ ስቴጅ ላይ ነው የምንገናኘው። ጉድላክ። ሰው ሁሉ ስህተትን የማይሰራ የለም።